ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን ታሪክ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንን በየሃይማኖታችን ጸል እያልኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበሱ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬም አሁንም በድጋሚ እንደተለመደው መጥቻለሁ ማለት ነው ቤተሰቦችዬ፣ ከቻላችሁ ሼር ሼር ሼር በማድረግ ይሄን ቻናል አስር ሺህ እናስገባው እላለሁ ማለት ነው። እንግዲህ ትናንትና ማታ በተለቀቀው ቪዲዮ ላይ ብዙ ብዙ ነገር እንደውም ሀሳብ አልሰጠውም ነበረ ብዙዎችም ከኮሜንት እያየውኝ ካሉት ነገሮችም እያየውኝ ሀሳቤን እየሰጠው በነበረበት ሰዓት ታዲያ የሚያስደንቅ የፋንዲሻ ፋሚሊዎችም ሆነ የነ የበጎቹ ፋሚሊዎች በእኔ ቻናል ላይ እየመጡ በጣም ብዙ ብዙ ኮሜንቶች እየጻፉ ይገኛሉ። ከኮሜንቶቹ ጥቂቶቹን ወደ እናንተ ለማምጣት መሞክር ያለው እናንተ የሚጠብቅባችሁ ብቻ ፈታ እያላችሁ ሼር ሼር ሼር ሼር እያደረጋችሁ ቻናሉን መቀላቀል ነው ማለት ነው። በዚህ አጋጣሚ የበጎቹ ማለት ነው ጤናት እንንንንን የምትሉት፣ እኔ ምንም የሚያስቀናኝ ነገር የለም። ሁሉም የሚኖረው የራሱን ህይወት ነው። ግን ያልተስተካከለ ወይም ደግሞ ውሸት መስሎ የታየኝ ነገር ስነግራችሁ አትቃጠሉ። ምንም የሚያቃጥል ሆነ የሚያንገበግብ ነገር የለውም። ምክንያቱም እውነቱን ተናግሮ መሸበት ማደር ይላል ያገሬ ሰው ማለት ነው። እውነቱን ተናግራችሁ መሸበት ብታድሩ መልካም ነው። እነዚያ አታሽቃብጡ ማለት ነው። ለማንኛውም እንግዲህ ዱባይ ቬሎ የለም እንዴ? ደግሞ የሳቅና ሩታ አሁን አብረው ናቸው። አበጋዝ ግን በዙሪያ ያሉትን አርል ማልቀሱ አይቀርም መቼም ያ እኛም ይሄውልሽ እንግዲህ ሀቢብቲ እኔም ጥያቄ ይሄ ነው ሲጀመር አበጋዝ አሁን ላይ ያለበትን ሁኔታ እዩት ብዙዎች ምንድነው እያሳበቡ ያሉት የሰርጉ ነው ሀሳብ ነው የሰርጉ ወጪ ነው ምናም ምናም ምናምን ነው። የሰርግ ወጪ የሰርግ ሀሳብ የጋራ ነው። እሷም እሱም ናቸው አብረው የሚያስቡበት። ምክንያቱም በኋላ ብቻውን ትዳርን አይጋፈጥም። እዚህ ጋር ቤቷን አድፋፍታ የሆነ ነገር ተደርጎ ሰርግ ቢደገስ ታየው ታየው ቢባል ነገ እነሱ ናቸው ቤታቸውን የሚያቆሙት። ገባችው። ስለዚህ እሱ ብቻውን የሚሰጋበት ነገር ምክንያት የለም። እሱ የሚያሰጋው የራሱ የሆነ የውስጡ ችግር አለበት፣ ሳስበው፣ ትጭቃጭቀዋለች ወይ ደግሞ ስለሷ የሚሰጋው ነገር አለ። የሆነ ነገር አለበት ልጁ በዚህ ሰሞን ለማንኛውም ታሟልም ከስቷልም፣ በቃ ምንም ማድረግ አልችልም። እውነቱን እናገራለሁኝ እኔም ማለት ነው። እና እሱ በዙሪያ ያሉትን እንዳልሽው እህቴ አርቋል ከራሱ ማለት ነው። እሷ ግን አሁንም እንግዲህ ኢሳ የሚባል ሰው ከእሷ ጋር ነው። ወደ እውነታው ስንሄድ እውነት ለመናገር ትክክለኛ የቬሎ መረጣ ከሆነ ከመቼ ወዲህ ነው ወንዶች አብረው ሆነው ቬሎ የሚመርጡት? ባልየው ብቻ ነው እኔ እስከማቀው ድረስ። ምንም ተድረን ባናቀውም እንኳን አዳድረን ስለምናውቅ የቬሎ መረጣ ቀን የሱፍ ወንዱ ሱፍ ሲመርጥ ነው የራሱ ሚዜዎች የሚገኙት። ሴቷ ደግሞ የራሷን ቬሎ ስትመርጥ ሴት ሚዜዎቿ ናቸው የሚገኙት፣ ነው። እንዴት ነው የእናንተ? ለየት ያለ ነው ሁሉ ነገር ያው ለየት ያለ ነው የምናደርገው ብሎ የለ አብርሽ ካለ እንትኖች ካለ ምንድን ነው ካለ ካለ ሚዜዎች አማርኛ ራሱ ጠፋብኝ። ካለ ሚዜዎች ፕሮግራማችሁን ያው ከሰው ለየት ወጣ ለማድረግ ስላሰባችሁ ካለ ሚዜዎች በአጃቢዎች በብጎቹ ብቻ ልትፈጽሙ ከሆነም እውነቱን ንገሩን። ምን እንድነው የምንወሻሸው እዚህ ጋ ማለት ነው እኔ የወንድ ጓደኛ ምናምን አብሮ ሲመርጥ አይቻላቅም። ለመጀመሪያ ጊዜ ነው በነገራችን ላይ ማለት ነው ሴት ሚዜዎች ናቸው ቬሎ አብሮ የሚመርጡት። ሌላው ደግሞ ቆይ ክርስቲያኖች ጾማችሁ እንዴት ነው? ትናንት ቀን የተንቢ ምግብ እየበላች ነበር። የቅርታ ውዴ ስላልገባኝ ነው። መቼም ጾማችሁ መቼ ነው የምትፈጥሩት? አሁን እኛ ሙስሊሞች ጠዋት አዛን ሳያረግ በፊት ሱር እንበላለን። ከዚያ የምናፈጥረው በግብሪ አዛን ካረገ በኋላ ነው፣ መቅሪብ አዛን ካረገ በኋላ ኦርቶዶክስ እና ክርስቲያኖች ግን አልገባኝም። ቀን እየበሉ ስለሆነ ነው የጠየኩሽ። ምን ሰዓት ጾማችሁ ላለችው እህታችን ደግሞ አሁን በነገራችን ላይ የኛም በሰዓታት ተከፋፍሎ ማለት እግዚአብሔር በቃ እንትን በኦርቶዶክስ ማለት ነው። ትክክለኛ ጾም ጠዋት፣ ማታ ከምሽቱ ሶስት ሰዓት ምግብ እናቆማለን። በማግስቱ ጀንበር ስትጠልቅ ነው የሚለው። ጀንበር ስትጠልቅ ማለት ልክ እንደናንተ መቅሪብ አዛን ሲል ማለት ነው። ግን ደግሞ ያንን የስጋ ድክመት ያለበት ለምሳሌ ህመም፣ እርግዝና፣ እንዲሁም የተለያዩ ልዩ ልዩ ኬዞች ያለበት ሰው የማይችል ሰው አነስተኛ ተብሎ ዘጠኝ ሰዓት ድረስ ቅዳሴ ለምሳሌ አሁን በኛ ቅዳሴ ይባላል ቤተክርስቲያን ሄድ የምናስቀድሰው ዘጠኝ ሰዓት ከቤተክርስቲያን ከወጣን በኋላ እንበላለን ማለት ነው። ከዛም ደግሞ ካለፈ ማለት ልዩ ኬስ ሳይሆን በጣም በቃ በስጋ የሚደክም ሰው ከሆነ ከቅዳሴ ሲወጡ ይበላል። ልዩ ኬዝ ያለበት ደግሞ በጣም ደካማ ህመም፣ ነፍሰጡሮች የሆኑ ምናምንቶቻችን ወንድሞቻችን ደግሞ በህመም ላይ ያሉ ከሆኑ ደግሞ ወይም አባቶች ደካሞች ከሆኑ እስከ ስድስት ሰዓት እስከ ስድስት ሰዓት ይጾማል። ይሄ ግዴታ ነው። እንጂ በጠዋት ተነስዳችሁ አሻምዱ የሚል የለም ማለት ነው። ኢቭን ለህፃናት እንኳን እራሱ እስከ አራት ሰዓት አሁን ከሰባት ዓመት በኋላ እኛ ጋር ማንኛውም ሰው አጽዋምን መጾም አለበት። ሲቀጥል ደግሞ እንትን ስጋ ምናምን ምግብ እንመርጣለን፣ ማንኛውንም ነገር አንመገብም ከተቻለ ዳቦ ቆሎ እንደዚህ ስጋን የሚያደክሙ ነገሮችን ብቻ ነው የምንመገበው። ካልሆነ ደግሞ ቢያንስ እንጀራም ሆኖ ሽሮ። እንጂ ስጋ ምናምን በእኛ አይፈቀድም ማለት ነው። የጾሙ ዋናው ዓላማ ነፍሳችንን የሚያድን ስጋችንን ደግሞ የሚበድል የሚያደክም ነገር ነው። ስጋችንን በድካም የምናስብበት ስለሆነ እንደፈለግን ከበላን ጾም አይባልም ማለት ነው እና ተቆጥበን ነው የሚበላው። ራሱ ግን ምንድን ነው እንዳልሽው እህታችን ከታች ረጅም ስለ ጻፈች ነው ውዴ፣ ሰርግ እኮ አይደለም ቀለበት ነው ሰርጉ ጾሙ ከወጣ በኋላ ነው ብለዋል። ዛሬም ተናግረዋል። ውዴ ሀገር ቤት ነው ሰርጉ ጾም ከወጣ በኋላ ሀቢብቴ። ቀለበትም ይሁን ሽምግልና ሽምግልና ይብን በጾም አይቻልም። አስገዳጅ ነገር ካልገጠማችሁ በስተቀር ሽምግልና በጾም የለም በእኛ ሃይማኖት። ማንኛውም ሰው ሽምግልና የሚልከው ጾም ከመግባቱ በፊት ይሆንና ልክ በፕሮግራሙ በመሀል እያዘጋጁ ጾም ይፈታል ማለት ነው። በተለይም በፋሲካ ጾም ላይ ምንም አይነት የጋብቻ ፕሮሰሶች አይካሄዱም። የሚካሄደው የሰርግ ፕሮሰስ ምንድን ነው? ከሽማግሌዎች ከዛ በፊት የጨረሱትን ለፋሲካ የሚሰረግ ሰው ጾሙ ከመግባቱ በፊት ሽማግሌ ይመጣል። ፍቃዳቸውን ካገኙ በኋላ የሰርግ ፕሮግራማቸውን ይጀምራሉ ማለት ነው። ያ ማለት የሰርግ ድግስ ሊሆን ይችላል። እንዳላችሁት ቬሎ አለ ብቻ የሚፈልጉትን ነገር በመሀል በፕሮሰስ እርስ በርሳቸው ያደርጋሉ እንጂ ትላልቅ ሰው የሚገኝበት ወይም ደግሞ ሰርግ የሚሆን ቀለበት በእኛ ጾም በተለይ በትንሳኤ ጾም አይፈቀድም። በሰባቱም አጽዋማት ጊዜ ሰርግ በኛ አይፈቀድም። ቀለበትም በሉት ምንም በሉት አልሸሹም ዞር አለ ያገሬ ሰው። ሲቀጥል ደግሞ እንዴት ነው ሁለተኛ ጊዜ ቀለበት የሚያደርግላት? አየን እኮ ነው ያኛው ፌክ ነበረ። ሁለተኛ ጊዜ እንዴት ነው ቀለበት የሚያደርግላት? ቀለበት እኮ ጨረሱ። ምነው ታየን ታየን በዛ ታው ግን ታው ጥሩ አይደለም። ያለቅጥ አለኝ ያለቅጥ አገኘሁ ብሎ ሰው ልጥጥጥጥ ሲል መሰበርም አለ ማለት ነው እና ይሄ ስህተት ነው። ቀለበት የሚባል ነገር ለመዝናናት መጣም ቢሉ ይሻል ነበር። ለመዝናናት ቢመጡ ኦኬ፣ ምንም ችግር የለውም። ተዝናንተው ይሄዱ። ያንን ሰው ተቃውሞ አልልም እኔ። ነገር ግን ሰርግ ቀለበት እየተባለ አውቃለሁ። እነሱ እኮ እምነታቸው እንዳልሆነ እንደማይመለከታቸው ግን ደግሞ እናንተ ከስር ያላችሁ ተመልካቶች ደግሞ ለራሳችሁ ክብር ሊኖራችሁ ይገባል። ማጨብጨብ አስፈላጊ አይደለም። እውነቱን ይዛችሁ ነው መጓዝ ያለባችሁ። ነው የእኔ ጥያቄ የገባችሁ። ለምን ከዚህ ነው ሰርጉ እየሰማን ነው እያየን ነው እን ምን አስፈለገ ይሄን ያክል መናጠጥ ምን አስፈለገ እንዴ ስንት ቢሊዮነር እንደው ማነው? ነው አራጥሩልኝማ ቢሊነር የሚባሉ እንኳን ራሱ በዚህ ደረጃ እንደዚህ አላደረጉም። እንዴ ምነው አብርሽ፣ እንደዚህ ሰውነት እስኪከሳ ሰውነት እስኪ ጠወልግ ድረስ ምን አስፈለግለ? ነገሮች ችግር የለውም በጎቹ ደገፍ ስለሚያደርጉ አታስብ። በዚህ አጋጣሚ ደግሞ በጎቹ እንደማይገኙ አንዳንዶች እየገለጹ ይገኛሉ። ምክንያቱም የዱባይ ወጪ እንደዚህ በቀላሉ እኮ እንትን የምትል እኮ አይደለችም። የታሰበበት ቦታ ራሱ ታክሲዋ ከአንዱ ቦታ አንድ ቦታ ለመሄድ ራሱ በትንሹ ሁለት መቶ ብር ሲሄዱ ሁለመቶ ብር ሲመጡ፣ ሁለመቶ ብር ከውስጣ ውስጥ ያለችዋ ሲኬድ የሚለበሰው ልብስ ራስንቱ የአንድ ወር ደግሞ ዝራሱ አይበቃቸውም። ሀባይብ ከሄዱ አይቀር ደግሞ ስጾታ የሚባል ነገር አለ። ምን እናንተ ምን አሮባችሁ ነው? ከዚህ ሁሉ አርፋቸው አትሸቅሉም? አርፋቸው አገታቸው ደስ አሸቅላችሁ አገራቸው ነገር አከፍቶ እነጅሎ እነማሞ፣ እናንተ ላም ናችሁ። በጎች እንኳን ስህተት ነው። በጎች ብላ ያወጣችሁ የኛ ልጆች መቀየር አለበት። ላም ብትሉ ይሻላል። በግ የዋህናት፣ ጅልናት፣ ሞኝናት ግን ደግሞ ላም ይሻላል። ላም ለነገሩ ላም ራሱ ካልተሰጣት እኳ ሰጥም ላም ራሱ ላም ራሱ ተሰጥቷት ነው ምግብ ካልተሰጣት ወተቷን ትሰቅላለች ይባላል በእኛ ሀገር ማለት ነው። ለምን ማንኛውም ሰው ሲበላ ነው ኤነርጂ የሚኖር ሲበላ ነው ከውስጡ ሊወጣ የሚችል ነገር የሚኖር ካልበላ፣ ደረቅ ነው። ሁላችንም እንሰሳ የሚሆን የሰውም ልጅ ሆን ምግብ ካልበላ ደረቅ ነው። ስለዚህ እንዴት ነው ወተት ዝምብላ ልሰጥ የምችለው? ላምም አይሆንም፣ አይገልፀውም። ስማችሁ ሌላ ምን የሆነ ስም መቀየር አለብን፣ ብቻ የእናንተ ስም መቀየር አለብን። በዚህ አጋጣሚ ደግሞ ብራችሁን እንቀርጋችሁ ዝምብላችሁ አብርሽዬ እየሩ ታዬ እያላችሁ ቸብ ቸብ የምታደርጉ ከኋላ ከፊት በየቤት ቤዳች የምታጨብጭቡ፣ ለእናንተ ሪስፔክት አለኝ። የምሬ ነው የምነግራችሁ፣ አድናቂያችሁ ነኝ። አጨብጭቡ አጨብጨብ የዘመኑ ነው፣ ችግር የለውም። ኖ ፕሮብሌም። እኔም ጋር እየመጣችሁ እዛም ጋር እየመጣችሁ አላስፈላጊ ኮሜንት ሳይሆን ስቃችሁ ምናምን ፈታ ብላችሁበት በቪዲዮ የምትሄዱ እናንተ ሪስፔክት ቤሪ ቤሪ ቢግ ሪስፔክት ቢግ ሪስፔክት አለ። እንግሊዘኛ እንዴ ሳላውቀው ከሩታ ጋውየ እንግሊዘኛ እንግሊዘኛ ወረሆ እናንተ፣ ወይኔ ጉዴ። እና ለማንኛውም ማለት ነው ቤተሰቦች፣ እኔ ምንም ሳይሆን ያስገረመኝ እንደው ይሄ ሁሉ ወጫወታችሁ ከምትሄዱ አርፋችሁ ቅመማችሁ ሽቀላችሁ ብትሄዱ በስበብ አስባብ ቅሩ። እኔ መመክራችሁ ነገር እኔ ሄታችሁ እያላላችሁ ቅሩ። መዳሜን ቢያለችኝ ደሞዝ አልደረሰም ምናምን ምናምን። ለነገሩ እኮ እናንተ ብልጥ ናቸው እኮ አብርሽ እና ሩታም እኮ ብልጥ ናቸው። የደሞዝ ሰሞን እኮ ነው ደሞ ያደርጉ ሰርጋቸው ማለት ደሞዝ ቅመሞች ያው ሰሞኑ መጀረጣላ ማፊ ምሽክላ

አያገባኝ ኮሜንቶቻችሁን ምናምን ስላየውኝ የኔ ልጆች ፈታፈታ ስላረጋችሁኝ የእናንተንም ሀሳብ ይዤ መናገር ያለብኝ ነገር ልናገር ብዬ ነው። በየትኛውም አለም ላይ ከዚህ በኋላ ልታቆም የሚገባው ነገር ሰርግም ይሁን ቀለበት የሚባል ነገር በጾም ውስጥ የለም። አራት ነጥብ ዘጋ ነው ማለት ነው። ከዛ ውጪ ኢሳ ደግሞ ከሴር ከስር የሚለው ነገር ልታስቆሙት ይገባል። በቬሎ መረጣ ሴት እንጂ ወንድ በፍጹም። አብርሽ ቢሆን በአብርሽ ሱፍ ላይ ቢሆን ሳህ፣ ትክክል ነው። አብሮት መገኘቱ ምናምን ያስደስተናል እውነት ነው ግን በእሷ ቬሎ ላይ ሴቱን ወክሎ መገኘት ማለት ለእኔ ጥያቄ ነው። አራት ነጥብ። ለማንኛውም መልካም ጊዜ ላቸው ቤተሰቦች፣ ሼር ሼር እያረጋችሁ ወደ አስር ሺ ንግባ። ወዳቸዋለሁ። መልካም ጊዜ ቻውቸው።